ለሆነ ያለበት እኔ ደግሞ ብዙ ጊዜ ጥያቄ አቅርቤት ለታለው ለዛ ሰውዬ እነ ሞጣን ቅባት ናቸው ብሎ ታንተ ያስተምር ነበር። እውነት ቅባት ናቸው ብሎ የሚያምን ከሆነ በዚህ ሚዲያ መጥቶ ይከራከረኝ፣ የቅባት ምንነት ይንገሬ ለኔ ብዬ መልእክት አድርሻለሁ። እሱና እናንተ አይመለከታችሁም ነው። እዚህ ላይ ያላችሁ በሙሉ ሞጣ የፈለገውን ይሁን አይመለከታችሁም እናንተ ብቻ። ግን አንተ ጥሩ ጥሩ ነው ያዙለት፣ መጥፎ መጥፎ ናት ያዙለት። ቢያደርገው እንኳን ግን እኔ ደግሞ እንዳላረገው ቀኝ እጄን አውጥቼ እመሰክራለሁ። ይሄ ስለ ጆከር የሚባለው ሰውዬ ደግሞ እንደው ከተራ ሰው ጋር ጊዜያችን አናባክን። በጣም ተራና ተራ ሰው ነው። ካፉ ሁሉ ጊዜ ሰማሉ፣ ስድቡንም ምንንም እየሰማሁት ነው። የተራ ተራ ሰው ነው፣ ከኛ ጋር እንኳን ሊያወራ የሚችል ሰው አይደለምና ከእንደዚህ አይነት ሰው ጋር ጊዜያችን አታጥፉ። አሁን በቃ ይሄ ቢሆን ያነሳናትን ያችኛዋን ነገር ብንቀጥላት ይሻላል። ምንድን ነው ትግሬና አዝለን አንገባም የሚለውን ነገር ብንቀጥል ይሻላል። መከራከሪያ ሰበብ ይዞ ከትግሬ ጋር አንገባም ያለውን ይኸኛውን ያሰብነውን እቅድ እያበላሸብን ያለ ሰው እንዳይነቃ እንዳይሰማ ማለት ነው። ስለዚህ ከትግሬ ጋር አንገባም የሚለውን እቅድ ብንቀጥልበት ይሻላል፣ ስለአንድ ውርጋጥ ከምንከራከር የሚለው ሀሳብ ነው ያለኝ። ሌላው ሌላው ደግሞ መጣ እንግዲህ ያው እዚህ እንደምታየው ኢንተርኔትም ብዙም እየተቋረጠ እንትን አለ እና ባለፈው ጀምሬያለሁ ያልኩህ መጽሐፍ በጣም ያው በስፒወርቶ ነው በጣም እየታገልኩት ያለ ከቻለ እንዲሁ አንድ ቀን ይዘህ እንትን ብትል ብዙ ጊዜ ቀጠሮ እየቀጠርም ተዋል እና አንድ ቀን ይዘህ እንዲሁ ፒሲ ብቻ ምንም አያስፈልግም። ለአንድ ፒሲ የሚሆን ነገር ብታሟላልኝ የሚል ነው ሐሳቤ። ምን የአማርኛ ሶፍትዌር ጭነህ ለመጽሐፍ ነው ምንድን ነው፣ ታይፕ ማድረግ ትችላለን? ይችላለሁ። ያው ኮምፒውተር ተምሬያለሁ በደህና ጊዜ ትንሽ ትንሽ ኦኬ፣ እንጠይቃለን ሰው ሲገባ። አሁን ይሄ የኢትዮጵያ ሰው ድሃው ነው ድሃ ነው ያለ። አሁን እዚህ ዲያስፖራ ተኝቷል፣ እኔ ብቻ ነኝ ያልተኛው። እዝ ድሃ ነው ከታች የምታየው። ምናልባት ሀብታሞች ሊኖሩ ይችላሉ፣ ግን ድሃ ስለሆነ አሁን እዚህ ጋ አዋጡ ብንላቸው ምን፣ ደግሞ አማራ እንደምታውቀው እያለቀሰን የሚመጣ ሰው ሙሙ የተደፈረ ብላ ለምትመጣ ከሌላ ብሔር መጣ ስቅስቅስቅስቅ ብላ ኦርቶዶክስ ነ ብላ ለምትመጣ ሙስሊም ነ ብላ ለምትመጣ በቃ ከንፈሩን እየመጠጠ ነው የሚሰጥ እንጂ እንዳንተ እውቀት ኖሮት ለቀጣይ ትውልድ መጽሐፍ ጽፋለሁ ላለ ሰው አይሰጥም። እንደ እውነቱ ከሆነ ለምን ካልከኝ ሃይማኖቱና ባህሉ ጎድቶታል ጀርባውን በፍልጥ እያከከ የሚኖር ህዝብ ነው የኢትዮጵያ ህዝብ፣ በተለይ አማራ ማለት ነው። ያው ከበደ በድህነት ተዘፍቋል፣ በጦርነት ወድሟል፣ ክሉ ወድሟል። ራሱ በፋኖ ነው እና አሁን እዚህ ውስጥ ኮምፒተር ላፕታፕ እንግዛ ብለን ብንጠይቅ እብደት ነው። ስንት ብር ነው ላፕቶፕ ሲባል፣ አንድ ሺህ ዶላር። እንዲሁ በትንሽ እኳ አምስት መቶ አራት መቶ አምሳ ዶላር ነው። አባሺ ዶላር አምሳ ሺ ምናም መቶ ሺ ምናም ብትለው የማን የቀበጠ ነው? አምስት ኩንታል ጤፍ ገዝቼ ልጆቼን ለበላም ነው የሚል ኢኮኖሚ ጥገኛ ስላደረጉት የሚያስበው ለሆዱ ነው። አየህ፣ ለዚህ ነው ካድሬ በኢትዮጵያ ህዝብ መካከል በተለይ በአማራ ህዝብ ካድሬዎች እንደ አረም በቅለዋል። ይህን የክሪስ ብራውን ፎቶን የያዙ ደንቆሮ እንትኖች አስወጡ፣ መሐይሞችን የክሪስ ብራውን ፎቶ የያዙ ጆከር የሚባል ይሄ አንድ ዝም ብሎ ሁለተኛ ክፍል የማያል ደርስ አጋሚ ይዞት የሚዞረውን ማይም ይዘው የሚንቀሳቀሱን በሙሉ ብሎክ ታደረጓላቸው፣ ሞዴሬተሮች አላቸው። የክሪስ ብራውንን ፎቶ ይዘው የሚገቡ የአረብ ሀገር ስደተኞች እዚህ አንዳንድ አሜሪካም ዝም ብሎ በዲቪን በምን የመጣ ውዳቂ ስልጣን የሌላቸው ከሞፈር ወደ ኡበር መንዳት የገቡ የገበሬ ልጆች ከበት ልቅለቃ ወደ መስታወት ሁልወላ ስልጠና ሳይሰጣቸው የገቡ ምንም ከትምህርቶች ያደጓ የተደረጉ ክሪስ ብራውን እና ዘገየ ግብረ ጻድቅን የማያውቁ መሀይም አስወጧቸው፣ አስወጧቸው። ስታስወጡ ደግሞ በብሎክ ነው። ለምን መሀይም እንዲከተልን አንፈልግም። መሀይም መሀይም ነው። መሀይም ያጠፋል እንጂ ምንም አያድን። ለምሳሌ ዳኘ ዋለ የተባለ መሃይም ምንድን ነው ያደረገ? ጆከር የተባለ ነገር ያለው አይደል? ዝግ ቤት ውስጥ አምጥቶ ምንም ሳያሳውቅ ማን ነው ስለው፣ አይ የቤት አማራ እንዲ እንደ እንቁ ወደ ጀግና ጓደኛችን ነው አለ። ታውኩታየ እዚያ ቆየ፣ አይናገርም፣ አይጋገርም። በኋላ እንደምታውቀው ያችን እህታችንን ዳኘ ጋ ቆይታ አብራ ማለት ነው ጨዋታ የቆየች ሰጎን ስጉን ቁጭላ ነው፣ ስልክ መቅረጽ ስለማይቻል ተብሎ። ያን ነው የማስታውሰው። እና ተራ ሰው ስለሆነ ዝም ብሎ ትቼዋለሁ። ምንድን ነው ይሄ ምናምን ብዬ አምኜው ማለት አማራ ነው ብዬ አማራ ነው ብዬ ዳኘን ነው አማራ ነው ብዬ የተቀበልኩት። ለካ እልም ያለ መሃይም ነው። አየህ ዳኘ እኮ ነው ያስበላኸኝ። በቃ ታዲያ አይ ምን ያስበለኛል እኮ ምንም እኮ የመጣሁ ምንም ምንም ያወደ ተር የተደረገ ነገር እኮ የለም። ከዚያ በኋላ ወደ ቤት ወደ ሆቴል ስንሄድ ቪአይፒ ሰው ነው የምታውቂው ነው ሆቴል አስገቢ። እኔ እዚህ ወደ አፓርትሜንት ልሄድ ነው ብሎ ገባ። መዓል መንገድ ላይ እኔ ሄድኩ። ወዲያው ነው ከሁለታችንም ከኋላ ነው ተጫንነው፣ እሷ የምትነዳ ልጅቷ እሱ እንደወረደ ቻው ቻው ብየው ረጅም መንገድ ስለሆነ ተኝቻለሁ አየህ ለጥ ብዬ ልጅቷ በጣም ጨዋነች እሷም ታሳን ታሳ ለተኝተ ትነሳ ትችላለ ፎቶ አለም እንደ መምህር ተኝቻለሁ ከዚያ ቀሰቀሰች ተነሳው ምግብ ነበረ ያን ምግብ እሷ ስቲት ሴት ናት ነው የያዝኩት ገባን ለምን ብዙ ሰው ስለሚፈልገኝ ሆቴል መሄድ ስለነበረብኝ ገባው ተመልሳ ወጣች። መኪናዋን ነስረድሳ ሄደች ማለት ነው። አየው ይሄ ግን ደንቆ ፍየል ጠባቂ ምንድን ያደረገ ተከትሎ መጣ መቀመጫ ይቀርሳል። አየ እንግዲህ የዛሬ ዘጠኝ ወር ነው። እንዴት ይዞት ቆየ? ከዛሬ ሶስት ዓመት በፊት ደግሞ ብሪጅስቶን በሙሉ ሳያቃት ንግግሯንና ብስለቷን ዶክተር ነች ባይዘ እውቀቷን ስላወቀ ፎቶ አይተዋል አይተዋላል። ይሄ ሰው በዘሩ አማር አይደለም፣ ትግሬ ነው። በፊቱን አይተው አታውቅም። ምንም ልም ያለ ማህይም ጽሑፍ አይጽፍም። የሚገርም ነገር። ይሄ ሰው መጥቶ ምንድና ያደረገው ቪዲዮ ቀርጿል። አያችሁ፣ ፊት በፊት ለፊት አያሳይም። ከኋላ ነዋል የሚቀርጸው። አየው፣ ይሄ ጉዲ የወጣ መቼ ነው? እነዘመነን ስቃወም ማለት ነው። እነዘመነን ለምን ተቃወምኩ? ህዋትን ይዘውት እየመጡ ስለሆነ ከዚያ ምን አወጡ? ኤዲት እያደረጉ ለቀቁት። ቮቢት የሆነው ምናምን ይላል። ለዋጣው ነው ውሸላውን ይላል። አውጣ ስትለው ያወጣል። ለሚስቱ ደግሞ ምናምን ተመልከት። የእኔ ስልክ ባይዘው ሴኪርድ ነው። ማንም ሰው የኔን ስልክ ተጭኖ መክፈት አይችልም። ፓስዋርድ አለው። እኔ የአይቲ ተማሪ ነኝ። ፖለቲከኛ ብዙ ጠላት አለኝ። ያመንኩት ዳኘን ነው፣ ግን መሐይም ነው። ሁለቱም አንድ ናቸው። እኔ አሁን ያ መሐይም ሁለቱ መሐይሞች ለ አይመጡንም ነበር ለካ መሐይም ስለሆኑ ያኛውም አልተማረም እንደምታውቁት፣ ይህኛውም አልተማረም። ተያይዘው የራሳቸው ቢዝነስ አላቸው ማለት ነው ያ ማለት ዘመነ ካሴ የተባለ ወደ ላህያ ገንዘብ ይሰጣቸዋል። ካድሬ ናቸው የእሱ ካድሬ ናቸው። አይ በቃ እንያዝና ይችን ቪዲዮ በክፉ ቀን ደግሞ ሲቃወም ያችን ብቅና የሚያዋሩት የእኔ ልጆች ትምህርት ቤት አንደኛ መሆንና ዩኒቨርሲቲ መግባት ነው። አሁን እንግዲህ ሀያ ዓመት ነው የሚገርምህ። እግዚአብሔር አሳያችሁ። ሀያ ዓመት ሳውዲ አረቢያ ተቀምጧል፣ ግን አንድ ልጅ የለውም። መምህር እኔን ማድነቅ የለበትም ነበር አቡቡና ምን የምትለው? ኦሮሞ ወጦ ተመልከቱ፣ ተመልከቱ። ባለትዳር ነው፣ ሰዋት ይዞ ገባ፣ ሴት ገዘ፣ የሚል ቪዲዮ አየሁ እኔ ደግሞ ረስቼዋለሁ። ናይን መንዘገው ነው እንዴ? ለምን ዳኘ አማራ ነው ብዬ ስለማምን ስላመንኩ ማለት ነው። ምን እኔ ምንድን ነው ያላውቅ ማ ልጅቷ ደወለች፣ ምንድን ነው እሪ ትላለች። እኔ ታውቃለህ፣ ጣጣ የለኝም። ምንድን ነው ልክሶ? አልገባኝ። ማን ነው ሴራ ያደረገ? ምንድን ነው? ቪዲዮ ቪዲዮ አይቻለሁ። ማን ነው? እኔ ነኝ። መቼ ነው የሆነው? እንዲህ እንዲህ፣ ኦኬ፣ እንዲህ ቀን፣ ሎኬሽን በእሱ። እኔ ደግሞ ስልክ የለኝም፣ ስልክ የለኝም፣ ስልክ ኢንተርኔት የለኝም። የአሜሪካ ስልክ ነው ዋይፋይ ያገን አይችልም፣ ምጠቀም ይሄን በቤት ዋይፋይ የለም። ቪላ ቤት ነው። ለእኔ ክብር ምናምን ብሎ ያስገባኝ። ግን ያለ ያለኔ ፍላጎት ያለኔ ጥያቄ ነው የመጣ ልጁ አየህ። እና ሰላም ብዬው፣ አማራ ነው። ስለ አንተ ነው መጣ። አማራ ነው ብለህ አንተ አማራ ነው። አንደኛ ካህነ ተጠራጠራሉ። እኔ ግን ቁጥብ ነኝ። ሽንት ቤት እኮ አልሄድኩም። የሚገርም በዚያ ሰዓት በዚያ ቀ ከሌሊቱ ስምንት ሰዓት በኋላ ነው ክለቤ ዘግቶ ነው የሚመጣ ልጁ አየህ። ከዚያ ንሄድ ነው ማታ ንሄድ ነው ማለት ነው። ከዚያ መጣ ልጁ። ፎቶ ተልኮልኝ ስለነበር ያ ፎቶ ኔጋል ጆከር ይሄ ነው ተብሎ፣ አንድ ቀን በሱ ሌላ ጊዜ ሁለተኛ ዞር ሲሄድ ለመዝናናት ዳኘን አገኘው። ደግሜ ጆከርን ላስተዋውቅ አለኝ። ማን ነው ጆከር? እንዲ የተሳዳቢ ምንድን ነው በጣም ያደንቃል፣ ሰላም ይበላል። በቪዲዮ ኦኬ፣ ሰላም ጨለም ያለው እስገቡት እንዴ ምናምን አለ። በደንብ እኔ ያደገኛ አየሁት። ሰላምን ምናምን እንዴ፣ በጣም በጣም አድናቂ ምናምን አለ። ኦኬ፣ ሰላም ነው መምጣት ፈልግ ነበረ። ምን እየበላችሁ ነው? አይ ጥብስ አዘን ነው ምናምን ከዚህ ካበሻ ቤት ቁርጥም አለ። አሳየ ነው። ዋው፣ እንዴ ካልመጣሁ ሬ አለ። ከዚያ ዳኛ፣ አይ ሆነማ እየመሸ ነው። ሰዓቱን አየ፣ እየመሸ ነው። ምን አለው ቀረቀረ ማለት ነው እንግዲህ ሁሌ ያላቅልት በኋላ ልጅቷ አሪ ብላ መጣች። ምንድን ነው መቀመጫ ተይዞብኛል። ያፎ ያ ቪዲዮ አንቺ ነች እንዲ ትዝ ሲለኛ ዬ እዚያ ቤት ወስዶኝ አሃ አስታውሰ በትለኛን ሰው ላስታውስል ነው እ ከባለቤት ጋዜ ቁጭ ብለን ይተዋውቃሉ። ምንድን ነው የትኛው ልጅ ነው? አንድ የሆነ እንደዚህ የሆነ እንደዚህ እንደዚህ እንደዚህ አይነት መሆኑን ባውቅ አስወጥተዋለሁ። ዳኛ ስለማከብሩ አማራ ስለሆነ፣ እንዲህ አይነት ጅል ቢሆንም አማራ ነው። አማራ ስትሆን ዝፍቅና ሰው አምላኪ ትሆናለህ። ዘመን የሚባልን ጋንድያ ያመልካል። ያው ነግሮኛል። የኔን የወንድም ፎቶ ሰጥቶ ነግሮኛል። ያንተ ወንድም እዚ ሶሻል ሚዲያ ላይ እያስወጣሁት እኔ ነኝ፣ እንድታቆም። ዘመንን በሆዴ ደደብ ምናምን ብዬ እኔ እንደዚህ ነኝ፣ ማንም አልፈራም፣ ምን አይነት ደደብ ነው ምናምን ብዬ ትቼዋለሁ።

አያር እንዴት አይነት አማራ እያቸል እን ልክስክስ በግለሰብ የምታምን ድንቆሮ መሀይም ዳኘ ዋለ ምትባል ልክስክስ። ሁለተኛ እንደዚህ እንዳታርግ እኔ ባይዛ። አሁንም ወንድም ድንቆሮ መሀይም መሆንክን እነግርሃለሁ። አልምርህም ከዚህ በኋላ በወጣው ቁጥር ነው ምደብድብህ። እንዴት ሰው እንዲህ አይነት የሚቀርጽ ከሆነ እንዲህ አይነት ተንኮል ያለው ሰው ከሆነ ለምን ያመጠዋል? እኔ ለአማራ ነው የምታገል። ፖለቲካ ልዩነት ሊኖረኝ ይችላል፣ ማንም ሰው ልተች ይችላል። እኔ ለአማራ ነው የምታገል። አሁኑ በኋላ አስቤ አስቤ በአስራ አምስት ደቂቃ መጣልኝ ነው የምልህ እኮ እሷ፣ በቃ ትዝ አለኝ ዋው፣ በቃ ትታልቅሻላት ልጅቷ። እብዶ ነች። እከሳለሁ አሁን እከሳለሁ ብላለች። የትም አትለቀውም እኮ ምክንያቱም ዱባይ ላይ የሰው ቪዲዮ ቀርቶ ፎቶ ማንሳት አይችልም። ኧረ በከሰሰችው እኔንም ማንሳት አይችልም እንጂ ልተኛም አልተኛም። ያን ፎቶሾፕ እያደረጉ ነው ያመጡት። ቪዲዮ ነው ሊለቀቅ ይላሉ፣ አይለቁትም። አስታውቋል ምናምን ላል እኔ እኔ እኮ አልጠጣም። ብጠጣም እኔ የተማርኩ ነኝ። እኔ እኔ እንደ ሁለቱ ደንቆሮ አይደለሁም። ጠርሙስ ነው የሚገለብጡ። አየህ ተንገዳግድ ወጡ እኮ እነሱ ናቸው